ሰላም ጤና ይስጥልኝ። ዶክተር ቤተሌም እባላለሁ። ዛሬ ስለ ስኳር በሽታ ምንነት፣ መንስኤዎቹስ ምንድን ናቸው፣ ምልክቶቹ እና ህክምናዎች ምንድናቸው የሚለውን እንነጋገራለን። አብራችሁ ቆዩ። ሰውነታችን ጡንቻዎቻችን፣ ቲሾቻችን በተለያዩ ቦታዎች ያሉ ህዋሶቻችን ሁሉ ግልኮስን እንደ ኃይል ምንጭ አድርገው ይጠቀማሉና በማንኛውም ጊዜ በደም ውስጥ ያለውን ግልኮስ ደግሞ እንድንጠቀም የሚያደርገን ማለትም ሴሎቻችን የተለያየ የሰውነት ክፍላችን ግልኮሱን ደም ስራችን ውስጥ ያለውን ግልኮዝ እንዲጠቀሙ የሚረዳ ወይ ደግሞ ወደ ሴሎች እንዲገባ ለአገልግሎት እንዲውል እንደ በር ቁልፍነት የሚጠቀመው ኢንሱሊን የሚባል ሆርሞንን ነው እና ይሄ ኢንሱሊን የሚባለው ሆርሞን ሰውነታችን ውስጥ ባለው የጉልኮስ መጠን እየተንተራሰ ከቆሽታችን የሚመረት ሲሆን ያለውን ጉልኮስ ሰውነታችን እንዲጠቀም ያደርገዋል ማለት ነው። ይሄ ደግሞ በቆሽት የሚመረት ነው እና ስኳር በሽታ ያለባቸው ሰዎች እንደ ስኳር በሽታው አይነት ታይፕ ዋን የሚባለው አንደኛ ታይፕ ወይ ደግሞ ሁለተኛ ታይፕ እንደሚባለው ደፊኒሽናቸው ይለያያል። ምክንያቶቻቸው ይለያያል። የመጀመሪያው ታይፕ ዋን የሚባለው የስኳር በሽታ በብዙውን ጊዜ በወጣቶች ወይ በልጆች ላይ የሚገኝ ሲሆን ዋናው ምክንያት ቆሽት ይሄ የሚያስፈልገውን ኢንሱሊን የሚባለውን ሆርሞን ማምረት ሳይችል ሲቀር በተለያየ ምክንያት አውቶ ኢሚን ወይ ደግሞ ሰውነት በሰውነታችን ላይ መልሶ እርስ በራሱ ላይ በሚያመጣው ጥቃት የተነሳ ቆሽታችን የሚያስፈልገውን ኢንሱሊን የሚባለውን ሆርሞን ማምረት ሳይችል ሲቀር አንደኛው አይነት የስኳር በሽታ ይኖራል። ይሄኛውም ብዙ ጊዜ ወፍራም ባልሆኑ ሰዎች፣ ወጣቶች ላይ በትናሽ ልጆች ላይ የሚታይ የስኳር አይነት ሲሆን አስር ፐርሰንት የሚያህለው የስኳር ታማሚ ይሄ አንደኛው ታይፕ እስኳር በሽታ ይኖሩበታል። ሁለተኛው ታይፕ የምንለው ደግሞ ሰውነታችን ግልኮስን ሪስፖንስ እየሰጠ ቆሽታችን ኢንሱሊን ያመርታል። ግን ኢንሱሊን ቢመረትም ኢንሱሊን ልክ ቅድም እንዳልኳችሁ እንደ ቁልፍ ነው፣ ጉልኮስ ወደ ተለያየ ሰውነት ክፍል ገብቶ ኃይል እንዲሰጥ ወደ ሴሎች እንዲገባ እንደ ቁልፍ የሚከፍት ነው ብለናል። ግን ለኢንሱሊን መልስ አልሰጥም በሚልበት ጊዜ የተለያዩ የሰውነታችን ክፍል ወይ ደግሞ ሬዚስታንስ በሚፈጥርበት ጊዜ ለኢንሱሊን ምላሽ የማይሰጥበት ሁኔታ ላይ በሚኖርበት ጊዜ ይሄ ሁለተኛው አይነት የስኳር በሽታ ይኖራል ማለት ነው። ይሄ ብዙ ጊዜ በጣም ወፍራም በሆኑ እድሜያቸውን በገፋ ከጊዜ በኋላ በሚመጣ በሉሮ ወይም ላይፍ ስታይል ትክክል አለመሆን የሚመጣ የስኳር አይነት ነው ማለት ነው። ከጊዜ ወዲህ ቆሽት ያመርታል ብያቸዋለሁ፣ ኢንሱሊን ግን የተመረተው ኢንሱሊን ጉልኮስን ወደ ሴሎች እንዲገባ አላደረገም፣ ምክንያቱም መልስ እየሰጠ ስላልሆነ ሰውነት ወይ ሬዚስተንስ ስላለ ማለት ነው። ከጊዜ ወዲህ ግን ይህ ቆሽት ብዙ ኢንሱሊን ያመረተ ያመረተ ግን ጉልኮሱ ወደ ሰውነት እያልገባ እየሆነ በሚመጣበት ጊዜ ቆሽታችን ይደክመውና ኢንሱሊን የማመርትበት አቅም እየቀነሰ ይመጣል ማለት ነው። ከዛ ከጊዜ በኋላ በኢንሱሊን በሚወጋው ኢንሱሊን ዲፔንደንት የሆነ ሁለተኛ አይነት የስኳር በሽታ ሊመጣ ይችላል ከጊዜ የተነሳ ማለት ነው። ስለዚህ ስኳር በሽታ ምንድን ነው የሚለውን ስንነጋገር እንደዚህ ካልን፣ የስኳር በሽታ ምክንያቶች ምንድን ናቸው፣ ወይም ደግሞ ሊያጋልጡን የሚችሉ ነገሮች ምንድን ናቸው የሚለውን ስንነጋገር በመጀመሪያ ደረጃ በቤተሰብ ውስጥ በተለይም በወላጆች ላይ የስኳር በሽታ ካለ ከሌላው ሰዎች በተለየ ከፍ ያለ ሪስክ አለ ማለት ነው። ወይም ደግሞ የሚያጋልጥ ለመጋለጥ በጣም ከፍ ያለ ሪስክ ፋክተር ነው ማለት ነው። ከሱ በተጨማሪ ደግሞ ውፍረት ከመጠን በላይ የሆነ መወፈር ለስኳር በሽታ ያጋልጣል ይችላል ማለት ነው። የአኗኗር ሁኔታ ብዙ እንቅስቃሴ የሌለበት፣ በጣም ስኳር የበዛባቸውን ነገሮች የሚጠቀም፣ ውፍረት በጣም ከፍተኛ የሆነ በሚሆንበት ጊዜ ይሄ ያነውን አርዘይቢ ለስኳር የሚያጋልጥ አይነት ነው ማለት ነው። ሌላኛው ደግሞ ከእርግዝና ጋር በተገናኘ የስኳር በሽታ በቤተሰብ ካለ ወይ ደግሞ በራስ ላይ ከእርግዝና ጋር የተገናኘ የስኳር በሽታ ከመጣ፣ ይህም ደግሞ ወደ ስኳር በሽታ ለመቀየር በጣም ከፍ ያለ ቻንስ አለው ማለት ነው። ይሄን ያህል ስለ ሪስክ ፋክተሮቹ ወይ ደግሞ ሊያመጡ የሚችሉ ነገሮች ከተነጋገርን ምልክቶች ውስጥ ምንድን ናቸው? ምን ምን ምልክቶችን ብናይ የስኳር በሽታ አለብን ብለን እንድናስብ ያደርገናል? የሚለውን ስንነጋገር በመጀመሪያ ደረጃ በጣም ውሃ መጥማት፣ ብዙ ሽንት መብዛት ሊያጋጥመን ይችላል። ይሄ የሚሆንበት ምክንያት ቅድም ያልኳችሁ ግልኮስ ወደ ሰውነት ክፍሎቻችን እየገባ ስራ እየሰራ አይደለም። ግልኮስ በደማችን ውስጥ ያለው ግልኮስ በጣም ከፍ ይላል እና ይህ ከፍ ያለውን የግልኮስ መጠን ሰውነታችን ለማስወገድ ሲል በሽንት መልክ እንዲወጣ ያደርጋል። ስለዚህ ግልኮስ በሚወጣበት ጊዜ ውሃን አብሮ ስለሚይዝ ብዙ ሽንት ይኖራል ማለት ነው። ብዙ ሽንት ይኖራል ከዛ ውሃ በጣም ይጠማናል። ከዛም በተጨማሪ ደግሞ ብዥ የማለት የአይን እይታዎች ሊኖሩ ይችላሉ። ከዛ በጣም የመራብ ስሜት፣ የመጠማት ስሜት፣ የድካም ስሜት እነዚህ ነገሮች በብዛት ይኖራሉ ማለት ነው። ግፋቢ ሲል ደግሞ ቅድም ያልኳችሁ ሰውነታችን በሽንት መልኩ ጉልኮስን ለማስወጣት ሲሞክር ግልኮስ፣ ስኳር የሽንት ቱቦች ላይ በሚሆንበት ጊዜ ለባክቴሪያ በጣም አበቺ የሆነ አሪ ለባክቴሪያ እንደ ምግብነት ስለሚያገለግል እንደ አመቺ ስለሚሆን የሽንቱቦ ኢንፌክሽኖች፣ ማቃጠል፣ ማሳከክ እነዚህ አይነት ነገሮች እንደ ምልክት ሊኖሩ ይችላሉ ማለት ነው። እነዚህ ቀጥታ ከስኳር በሽታ ጋር የተገናኙ ናቸው። ስኳር በሽታ ደግሞ ተያይዞ የራሱ የሆነ የጎንዮሽ ጉዳቶችን ወይ ኮምፕሊኬሽኖችን ይዞ ይመጣል ማለት ነው። እነዚህ ኮምፕሊኬሽኖች ወይ ደግሞ የጎንዮሽ ከስኳር በሽታ ጋር ተያይዞ የሚመጡ በሽታዎች ደግሞ ከዚህ የባሰ ሌሎች ምልክቶችን ልናይባቸው እንችላለን። አንደኛው ምንድን ነው? ጊዜ ብዛት የተነሳ የኩላሊት ችግር ሊያመጣ ይችላል። ስለዚህ የኩላሊት ፌል እስከሚያደርግ ድረስ ሊደርስ ይችላል። የስኳር በሽታ በጣም የሚያሰጋው ስፔሻሊ የሁለተኛው አይነት ታይፕ ቱ የሚባለው የስኳር በሽታ ምልክት ሳያሳይ እስከ አምስት ዓመት እስከ አስር ዓመት ድረስ ሊቆይ ይችላል ማለት ነው። በዛ ጊዜ ውስጥ ምልክት ባይኖርም ሰውነታችን ውስጥ ኩላሊት ላይ አይን ላይ የተለያዩ ችግሮች እየመጡ ሊሆኑ ይችላሉ። እና መጀመሪያ የሚታየው ሜይ ቢ የኩላሊት ችግር ሊኖር ይችላል። ኩላሊት ፌል እስከሚያደርግ ድረስ ሊደርስ ይችላል ማለት ነው። ከዛ በተጨማሪም ደግሞ እግር ላይ ሴንስ አለመሰማት፣ የሆነ ነገር ሲመታ እንትን ሲል ሴንስ አለማድረግ፣ እግር በጣም እስኪቆስል ድረስ ጫማ ውጥር አድርጎ ይዞ በጣም እግራችን ሲቆስልም ሲል ምንም አይነት የህመም ስሜት አለመሰማት ሊኖር ይችላል ማለት ነው። ይህም ከነርቭ ጋር ያለ ችግር በሚያመጣበት ጊዜ ይሄ ሊኖር ይችላል። ከዚያ በተጨማሪ አይን ላይ ቅድም ብዥ ማለት አለ ብያችኋለሁ። አይን እስከ መጥፋት ድረስ ዲያቤቲክ ረቲኖፓቲ የምንለው ረቲናችን ላይ ዳሜጅ ስለሚያመጣ ከጊዜ በኋላ እነዚህ አይነት ምልክቶችን ልናይ እንችላለን ማለት ነው። ስለዚህ የትኛውም አይነት አሁን ያልኳችሁ ምልክቶችን በምታዩበት ጊዜ ቶሎ ብሎ መታየት አስፈላጊ ነው። ከዚህም በተጨማሪ ደግሞ እንደ አኪዩት ኮምፕሊኬሽን ስኳር ያለበት ሰው በስነስርዓት ካልታከመ ወይ ደግሞ እየታከመ መድኃኒት እየወሰደ በመሀል መድኃኒት የሚዘል ከሆነ ደግሞ አኪዩት የሆኑ ዲኬኤ የምንለው በጣም ስኳር በሚበዛበት የስኳር መጠናችን በጣም በሚበዛበት ጊዜ በጣም ማስመለስ፣ ማንቀጥቀጥ፣ ማዞር እነዚህ አይነት ምልክቶችን ይዞ ሊመጣ ይችላል ማለት ነው። ከዛም ኦፖዚት ደግሞ ምግብ ሚስ በሚደረግበት ጊዜ ወይ መዳኒት ኦቨር በሚወሰድበት ጊዜ ደግሞ ሃይፖግላይሲሚያ ወይ ደግሞ ስኳር በጣም ከመጠን በላይ ሲወርድ ደግሞ የምናያቸው ምልክቶች ይኖራሉ። ይሄም በጣም የማንዘብዘብ ማንቀጥቀጥ፣ በጣም የድካም ስሜት፣ አይምሯችን በስነስርዓት ማሰብ ማቃት ነገሮች ብዥ ይሉብናል፣ አንደርስታንድ ማድረግ ይከብደናል አንዳንድ ነገሮችን እና ይሄ ደግሞ ልክ ሃይፖግላይሲሚያ የምንለው የስኳር ደግሞ ከመጠን በላይ ሲያንስ እነዚህ ምልክቶች ሊታዩ ይችላሉ ማለት ነው። ስለዚህ አንድ የስኳር ያለበት ሰው ወይ ሽንት በመብዛት ውሃ በጣም በመጥማት ምግብ በጣም በመራብ እንደዚህ አይነት ስሜቶችን ይዞ ሊመጣ ይችላል። ወይ ደግሞ ኮምፕሊኬሽንስ የሆኑትን የኩላሊት ችግር፣ የአይን ችግር፣ የመደንዘዝ የነርቭ ችግሮች ይዞ ሊመጣ ይችላል። ወይ ደግሞ በጣም ስኳር በስቶበት ሆድ ቁርጠት ማስመለስ፣ ዲኬ ሆኖ የሆድ ቁርጠት የማስመለስ እነዚህ አይነት ነገሮችን ይዞ ሊመጣ ይችላል። ወይ ደግሞ በጣም ስኳሩ አንሶ በማዞር በመንቀጥቀጥ በድካም በጣም የአእምሮ፣ የማሰብ ችግር ይዞ ሊመጣ ይችላል ማለት ነው። ይህን ያህል ስለ ምልክቶቹ ከተነጋገርን ደግሞ እንዴት ነው የስኳር መጠናችን ስንት ሲሆን ሰው ስኳር አለበት የምንለው ወይ ደግሞ መድኃኒት እየተወሰደ ታርጌታችን ወይ ደግሞ ምን ያህል ነው መድኒት እየወሰድን ስኳራችን በምን ያህል ሬንጅ ሲሆን ትክክል መድኃኒቱ እየሰራ ነው የምንለው የሚለውን ስናይ፣ ይሄ የስኳር አለበት ወይ የለበትም የሚለውን ለመወሰን የምንጠቀማቸው ሶስት የሆኑ የስኳር መለኪያዎች አሉ። አንደኛው ቢያንስ ለስምንት ሰዓታት ያህል ተጾሞ ጠዋት የሚለካ ፋስቲንግ ብለድ ሹገር የሚለው ወይ በጾም የተወሰደ የደም የስኳር መጠን የምንለው ሲሆን ይሄኛውም ከመቶ ሃያ ስድስት በላይ በሚሆንበት ጊዜ ያ ሰው ስኳር አለበት ማለት ነው። ከመቶ እስከ መቶ ሃያ አምስት በሚሆንበት ጊዜ ደግሞ ፕሪዲያቤቲክ ወይ ደግሞ ለስኳር የተጋለጠ ግን ስኳር አሁን ኦልሬዲ ያለበት ሳይሆን ለስኳር የተጋለጠ የምንለው ሪስክ ላይ ያለ ሰው ማለት ነው። ሁለተኛው የምናየው ደግሞ ራንደም ብለድ ሹገር ወይ ደግሞ በየትኛውም ሰዓት ሰዓት ሳትጹሙ የሚወሰድ ሲሆን ይሄኛውም ከሁለት መቶ በላይ በሚኖርበት ጊዜ እና ቅድም ያልኳችሁ ቶሎ ቶሎ ሽንት የመምጣት ቶሎ የመጥማት እነዚህ ምልክቶች በሚኖርበት ጊዜ ያ ሰው ስኳር አለበት ማለት ነው። ሌላ ደግሞ የሶስት ወር የስኳር መጠን የሚነግረን ሄሞግሎቢን ኤዋንስ የሚባለው የስኳር መጠን የሶስት ወር የሚነግረን እሱን የምንለካና ያ ሰው ምን ያህል ነው የስኳር የሚለውን እናያለን ማለት ነው። እነዚህን ምርመራዎች በማድረግ ስኳር አለበት የለበትም የሚለውን ፋይን አድርገን እናስቀምጣለን። ከዚህ በተያያዘ ስፔሻሊ የሁለተኛው አይነት የስኳር መጠን ያለባቸው ሰዎች ቅድም እንዳልኩት ምልክቱ ሳይታይ አምስት ዓመት አስር ዓመት ሊቆይ ስለሚችል ልክ ስኳሩ እንዳለበት ያ ሰው እንደታወቀ የኮላሊት ምርመራ፣ የዓይን ምርመራ ቢያደርግ ይመከራል። ምክንያቱም ዝም ብሎ ነው እነዚህን ጉዳቶች የሚያመጣው፣ እና በኋላ ኮምፕሊኬት አድርጎ መመለስ የማይቻልበት ሁኔታ ላይ ሳይደረስ እንዴት ነው የኩላሊቱ ሁኔታ እንዴት ነው የዓይኑ ሁኔታ የሚለውን ወዲያው ልክ ስኳሩ እንደታወቀ ምርመራ ይደረጋል ማለት ነው። ከዛ በኋላ ታርጌቱ ስንት ነው? ምን ያህል ነው መድኃኒት እየወሰድን ከስንት እስከ ስንት እንዲሆን ነው የሚፈለገው የሚለውን ነገር በምንመለከትበት ጊዜ የጾሙ ቅድም ፋሲንግ ብላችሁ ጋር ያልነው አለበት ለማለት ከ126 በላይ ሲሆኑ ብያችኋለሁ። ስለዚህ ስኳር ያለበት ሰው መድኃኒት እየወሰደ ከስንት እስከ ስንት ቢሆን ነው ታርጌታችን፣ ወይ ደግሞ ስንት እንዲሆን ነው የምንጠብቀው ስናይ ከ80 እስከ 130 ባለው የሬንጅ መጠን ሚሊግራም ፐርዴስ ሊትር እንዲሆን እንጠብቃለን ማለት ነው። ከመድኃኒት ጋር ወይ ደግሞ የሁለት ሰዓቱ ቱ ሀወር ነው የምንለው ወይ ደግሞ ራንደም ከየትኛውም ሰዓት የተወሰደው የስኳር መጠን ደግሞ ከ180 ሚሊግራም ፐር ዴሲሊተር በታች በሚሆንበት ጊዜ ዌል ኮንትሮል ወይ ደግሞ መድኃኒቱ በደንብ እየሰራ ያለበት ሁኔታ ላይ ነው ማለት ነው። መድኃኒቱን እየወሰደ ግን እዚህ ታርጌት ላይ ካልተደረሰ መድኃኒቱን ዶዙን በመጨመር በማስተካከል ከሐኪሞች ጋር በመነጋገር እሱን ማረም ይቻላል ማለት ነው። ሄሞግሎቢን ኤ ዋን ሲ የምንለው ኖርማሊ ከ በታች ሲሆን በጣም ደግሞ ተያያዥ ሌሎች ችግሮች ያለበት በጣም በዕድሜ አዛውንት የሆነ ሰው በሚሆንበት ጊዜ ደግሞ ከስምንት በታች ታርጌት አድርገን እንሰራለን ማለት ነው። ይህንን ካልን ከመድኃኒቱ በተጨማሪ ደግሞ የላይፍ ስታይል ወይ አኗኗር ዘዴዎችን በመቀየር በሽታውን ሞር መቆጣጠር ይቻላል ማለት ነው። ይህም ያህል በቀን ወቅት በማድረግ ኤክሰርሳይስ በማድረግ ኤክሰርሳይዝ በምናደርግበት ጊዜ ግን ሃይፖግላይሲሚያም እንዳይኖረን ከሐኪሞቻችን ጋር የተነጋገርን ቀለል ያለ ኤክሰርሳይሶችን በማድረግ ሰውነት የላይፍ ስታይላችንን መቀየር ለስኳር መጠናችን ኮንትሮል ለማድረግ ይጠቅመናል። ሌላው ደግሞ አመጋገብ፣ አመጋገብ በጣም ክሩሻል የሆነ ዋና የሆነ ስኳር መጠናችንን ለመቆጣጠር የሚረዳን ነው ማለት ነው። ስለዚህ በጣም ስኳር ሪፋይንድ ስኳር ያለባቸውን ነገሮችን በማስወገድ እና ከምግብ አይነቶች ደግሞ ከሁሉም አይነት የምግብ አይነቶች ኢቨን ተመጣጣኝ የሆነ የካሎሪ መጠን ያላቸውን ጤናማ የሆኑ ሪፋይንድ ያልሆኑ ምግቦችን በመጠቀም የስኳር መጠናችንን መቆጣጠር እንችላለን ማለት ነው። ከሱም በተጨማሪ የአልኮል መጠጥ መቀነስ፣ ማጨስ ማቆም፣ የአካል ብቃት እንቅስቃሴዎችን ማድረግ፣ ኪሎ መቀነስ የስኳር መጠናችንን ለመቆጣጠር የሚረዳን ነገር ነው ማለት ነው። ከዚህ ጋር የተያያዥነት ያላቸውን ሌሎች ነገሮችን ዲስከስ እንድናደርግ ከፈልጋችሁ በኮመንት ሰክሽን ላይ ጻፉልኝ፣ መልስላችኋለሁ። ዛሬ ስለሰማችን ያመሰግናለሁ። ተንክ ዩ ቬሪ ማች።